ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ ሀይኛው የብሔር ብሔረሰቦችና ህዝቦች ቀን በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በድምቀት ተከብሯል። በዓሉ ብሔራዊ መግባባትን በማጠናከር የሀገረ መንግስት ግንባታ ሂደቱን ለማሳለጥ የራሱን አስተዋጽኦ እንደሚያደርግ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በዕለቱ ገልጸዋል። በዓሉ ብሔራዊ መግባባትን በማጠናከር የሀገረ መንግስት ግንባታን ሂደት ለማሳለጥ እንዲሁም የኢትዮጵያ ብሔርና ብሔረሰቦች በአንድ መድረክ ላይ ተገናኝተው እንዲደምቁ፣ እንዲመክሩ ምቹ ሁኔታ ፈጥሯል። የኢትዮጵያ ብሔር ብሔረሰቦችና ህዝቦች ልዩ ልዩ ባህላዊ ትውፊት ልምዶቻቸውን የሚለዋወጡበት እድል አመቻችተዋል። ለወንድማማችነትና ለህተማማችነት እሴቶች ማበብና ለህብረ ብሔራዊ አንድነት ለህብረ ብሔራዊ ፌዴራሊዝም ሥርዓት መጠናከር ብሎ ለጋራ ትርክት ግንባታ በዓሉ የራሱን አስተዋጽኦ ማበርከቱንም ቀጥሏል። ቀኑ በሀሳብ ልዕልና በመመራት ለብሔራዊ ጥቅም ብሔራዊ ክብር ቅድሚያ በመስጠት የዳበረ የዲሞክራሲና የአካታችነት ባህል እሴቶችን ለማስረጽ መልካም አጋጣሚ የሚፈጥር ስለመሆኑም ዶክተር እንደሻው አንስተዋል። ሀያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል በሀሳብ ልዕልና በመምራት ለብሔራዊ ጥቅም ብሔራዊ ክብር ቅድሚያ በመስጠት የመመካከርና የመወያየት ባህልን በማላቅ የዳበረ የዴሞክራሲና የአካታሽነት ባህልን እሴቶች ለማስረጽ እንደ አንድ መልካም አጋጣሚ የሚወሰድ ነው። የዘመናት ቁጭት መቋጫ፣ የአዲስ ንጋት ማብሰሪያ የማንሰራራት ዘመን ምልክትና አሻራ የሆነውን የታላቁ የኢትዮጵያ ህዳሴ ግድብ ምረቃና ሌሎች ግዙፍ ሀገራዊ ፕሮጀክቶች ብስራት በተበሰረበት ዘመን የሚከበር መሆኑ በዓሉን የተለየ ያደርገዋል። ህብረ ብሔራዊ ኢትዮጵያን ለመገንባት በሚደረገው ሂደትም የክልሉ ህዝብ ከመቼውም ጊዜ በላቀ እንደሚታትርም ርዕሰ መስተዳደሩ አረጋግጠዋል። የማዕከላዊ ኢትዮጵያ ክልል ህዝቦች በጋራ ሴቶች ተሳሰረች በብዝሃነት ያጌጠች፣ በጋራ ትግር ትርክ የጸናች በጋራ ህልም ተስፋዋን ከፍ ለማድረግ የምትተጋ ህብረ ብሔራዊት ኢትዮጵያን በመገንባቱ ሂደት የበኩላቸውን ለመወጣት ከወትሮ ብላቀ የታታሪነትና የትብብር መንፈስን ለመትጋት ዝግጁ ናቸው። በህብረ ብሔራዊ ፌዴራሊዝም ስርዓት የተደነገጉ የራስ አስተዳደርና የጋራ አስተዳደር ማዕቀፎችን መሰረት አድርጎ በመንቀሳቀስ ማንነትና ኢትዮጵያዊነት አንድነት ሚዛናቸውን ጠብቀው የሚራምዱበት ጠንካራ ኢትዮጵያዊውን በማድረግ ሂደት የማዕከላዊ ኢትዮጵያ ክልል የበኩሉን ለመወጣት ያለውን ዝግጅት በዚህ አጋጣሚ አረጋግጣለሁ። የሀገራችንን ብሔራዊ ጥቅሞች ለማስከበርና አዳጊ የህዝቦች ፍላጎትን ለማሟላት መሰረታዊ የሆኑ ጥያቄዎች ምላሽ እንዲያገኙ በሚደረገው ጥረት የክልሉ ህዝብ የበኩሉን ለመወጣት ቁርጠኛ ናቸውም ብለዋል። ሀገራችን ኢትዮጵያ ዘርፈ ብዙ የመልሚያ አቅሞችና ጸጋዎች ባለቤት የሆነች ብሩህ ተስፋ ያላት ታላቅ አገር ናት። በመሆኑም የምግብ ሉዓላዊነትን በጋራ ጥረት እውን በማድረግ ሀገራችን ሉዓላዊነቷና ብሔራዊ ክብሯን የተሟላ እንዲሆን የብልጽግና ጉዞም እንዲሳካ የጀመርነው ጥረት በማጠናከር ረገድም ክልሉ የበኩሉን ጥረት አጠናክሮ ይቀጥላል። የሀገራችን ብሔራዊ ጥቅሞችን ለማስከበርና አዳጊ የህዝቦች ፍላጎትን ለማሟላት መሰረታዊ የሆኑ የባህር በር ጥያቄ ምላሽ እንዲያገኝ በሚደረገው እንቅስቃሴ የክልላችን ህዝቦች ከመንግስት ጎን በመሆን የበኩላቸውን ለመወጣት ዝግጁ መሆናቸውን በዚህ አጋጣሚ አረጋግጣል። በዓሉ በማዕከላዊ ኢትዮጵያ ክልል እንዲከበር ያስቻሉ አካላትም ምስጋናቸውን አቅርበዋል። በማዕከላዊ ኢትዮጵያ ክልል ክልል መከበሩ ለክልላችን ዘርፈ ብዙ ፋይዳና ትርጉም ያለ መሆኑን እንገነዘባለን። በመሆኑም የማዕከላዊ ኢትዮጵያ ክልል ለበዓሉ አስተናጋጅ እንዲሆን ለማስቻል ረገድ ሚና ለነበራቸው አካላት ሁሉ በክልል መንግስትና በራሴ ስም ልባዊ ምስጋና አቀርባለሁ።